የዚህ ዓለም ዋና ምሰሶች ሰባት ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ ዘጠኝ ከቁጥር አንድ ጀምሮ እንዲህ ይላል በመጽሐፈ ምሳሌ ምዕራፍ ዘጠኝ ከቁጥር አንድ ጀምሮ እንዲህ ይላል። ጥበብ ሐነፀት ቤተ ዋቀ መትላቲ ሰባተ አይማደ። ጥበብ ቤቷን ሰራች ሰባት ምሰሶችንም አቆመች ይችላል ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች ሰባት ምሰሶ አቆመች ማለት ሰባት ዕለታትን ፈጠረች ማለት ነው። ሰባቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በሰባቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶ ሲፈርስ ወይም ምሰሶ ቢነቀም ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በሰባቱ ቀናት በሚሰራቸው ስራዎች ናቸው። ሰባት ቀን የምንሰራው ስራ ወይ ህይወታችንን ያፈርሳል ወይ ህይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው፣ ሰባቱን እለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአይምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችላል። እግዚአብሔር ስድስት ቀን ነው ይህን ዓለም የፈጠረው። አይገርማችሁም? በስድስት ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን ስድስት ቀን ደግሞ ለእኛ ሰጠ። የሰጠኋችሁ ስድስት ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ አራት ባህርያት የተፈጠሩበት ነው፣ መሬት፣ ውሃ፣ ነፋስ፣ እሳት አራቱ ባህርያት፣ ሰባት መላእክት፣ ሰባት ሰማያት፣ መላእክት ብርሃን ስምንት ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ፣ ይሄን የምታዩትን ጠፈር የዘረጋሁበት ቀን ነው። እናንተ የምትቀልዱበት ማክሰኞ፣ በምድር ላይ ያሉ እፅዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ፣ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ ሌሎችን ማሳልበሬዎችን፣ በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ። በባህር ውስጥ ያሉ አዞ፣ ጉማሬ ሌሎችን ማሳልበሬዎችን፣ በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት አርብ በአርአያዬ በምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደ ዋዛ ሲያልፉ እነዚህ ትዝ ብሏቸው ቀን እነዚህ ሁሉ ዓለማት ሃያ ዓለም ነው ያለው። አሁን እኛ ከሃያው ዓለማት የምንኖረው በአንዷ በዳረ ጎቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው ሃያ ዓለም ነው። ከሃያኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በስድስት ቀን የጊዜን ጥቅም አያችሁት። በሰባተኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር ስድስት ቀን ሰራና አረፈ። ስራችሁ ብዙ ይሁን፣ እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን፣ እረፍታችሁ ግን ጥቂት ይሁን ይሁላችሁ። በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማዕራፊ የሚመጣ አይደለም። ሀዘን ከየት ይወለዳል ካላችሁ ከእረፍት ብዛት። እንግዲህ ኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የእረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሀዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰበቦል። ድሃ ያደረጋል ማለት ነው። ብዙ የምትተኛ ከሆነ የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ ጊዜ የሰጣቸው ናያገሊ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። በጊዜ አለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስ ርዕሳችን ምንድነው? እስ ርዕሳችን ምንድነው? እስቲ በሉ ምን አላቸው። ጊዜ ለምን እግዚአብሔር በጊዜ ዓለምን ምን አደረገበት አልኳቸው። ፈጠረ ዓለምን አጸናበት። ጊዜ ምሰሶ ነው።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 ሀያውን ትቶ አጠፋቸው በኖ ዘመን የነበሩ ሰዎችን መቶ ሀያ ሰጣቸው ሀያው ሲቀር ንሳ እንገባለን ሲሉ መቶ ሳያልቅ ጨረሳቸው ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው ዛሬ ለምን ይመስላችኋል የምንቀሰፈው እግዚአብሔር ጊዜ ሰጠን አልተጠቀምንበትም ስለዚህ እየቀነሰ ይወስደናል ማለት በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳል እማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ የባስ በጠፈጠፉ እየተንጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ነው። ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮናል። ወይ ወዲ እሳተ ገሃነም እሳት ያቃጥሉታል። ምን ፍሬ የማያፈራውን ቅርንጫፍ አነ ውእቱ ሀረገ ወይን ዘጽድቅ ዋንቱም አይጽጩ ንበሩ ቤ ዋለ ብክሙ። እኔ የወይን ሀረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ ፍሬ አፍሩ። ካላፈራችሁ ትቆርጣላችኋል። እግዚአብሔር በጊዜ ምህረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት ዋመ በፀሐይ ጊዜ ፈነው ወልዶ እግዚአብሔር ወልዶ ዋህደ ወተወልደ እምብሲት የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውለት ሙት ሙተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንድ ክብርት ከምትሆን ከመቤታችንም ተወለደ ጊዜው በደረሰ ጊዜ። በጊዜ እግዚአብሔር ተወለደ፣ በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባኤ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ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 እስርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገራል። ወቤ ብዙ ነገር ዛን ነግረክሙ የምነግራችሁ ብዙ ነገር ነበረኝ። ባይቱ የቴክኖሎጂ እዚ ፀው ሮቶ ነገር ግን ዛሬ ልትሸከሙት አትችሉ። በጊዜው ነግራችሁ አለዋል። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ መቼ መናገር እንዳለበት የሚያውቅ በማይናገርበት ጊዜ ዝም የሚል በሚናገርበት ጊዜ ደግሞ ዝም የማይል ጊዜ ቦታ አይቶ የሚናገር ሰው ነው። ጠብ የሚባለው ሁሉም በጊዜው የሚናገር ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው አስር ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲያው አሁን ልጁን ልጅ የሌላቸውን እናት አባት ዘጠኝ ወር ከዘጠኝ ወር አስቀድሞ እንደው በሶስት ወሩ ከብት ጠባቂ ስለሌለም ልጁ ቶሎ እንዲደርስ ይወለድ ቢሉ ይወለድ አይወለድም። በጊዜው ነው የሚወለድ። ለመውለድም ጊዜ አለው። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለው። አሁን ፈልግ ያለው ቢባል አይሆን፣ በጊዜው ይሆነ መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል ይመጣል ያ ጊዜ መቼ እንደሆነ ደግሞ አታውቅም ብሎኛል። ተግሁ እንከ እስመ የተአምሩ ጊዜ መስ እግዚክሙ። ጌታቸው የሚመጣበትን ጊዜ አታውቁም እና ተግታችሁ ጠብቁ። ሶበሰ አይመረ በአለቤት ጊዜ መስ ሰራቂ እምተጋ ዋህለው። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኖሮ በዚያች ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያች ሰዓት ብቻ ትተጉ ነበር ግን ጌታችሁ በአስር ዓመታችሁ ይምጣ በሀያ ዓመታችሁ በሰላሳ ዓመታችሁ ይምጣ በአምሳ ዓመታችሁ ስትጀምሩ ይምጣ ስትጨርሱ አታውቁትም። ስታገቡ ይምጣ ስትሸመገሉ ይምጣ ሳታገቡ ይምጣ ስታገቡ ይምጣ አታውቁትም። በድህነታችሁ ጊዜ ይምጣ በሀብታችሁ ጊዜ ይምጣ ስትሾሙ ይምጣ ስትሻሩ ይምጣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቷል።